በባለፈው በሰራነው ቪዲዮ ላይ ስለ ትሬዲንግ ፕላን ምንነት፣ እንዴት ማዘጋጀት እንደምችሉ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮመንት ላይ ትሬዲንግ ፕላን ብላችሁ ጻፉ ብለን ነበር። እናንተም እንዲሰራላችሁ ጠይቃችኋል። እኛም በቃላችን መሰረት ስለ ትሬዲንግ ፕላን እና በውስጡ ስለሚይዛቸው ነገሮች፣ እናንተም የራሳችሁን ሶሊድ የሆነ ትሬዲንግ ፕላን እንዴት ማውጣት እንደምችሉ በዚህ ቪዲዮ እናሳያችኋለን። እስከ ቪዲዮ መጨረሻ ተከታተሉ። ትሬዲንግ ፕላን ምንድን ነው ከሚለው እንጀምር። ትሬዲንግ ፕላን በእኛ የትሬዲንግ ስኬት ላይ ትልቅ ሚና የሚጫወታል። ትሬዲንግ ፕላን ማለት በውስጡ ብዙ ነገር የያዘ ከስኬት መዳረሻ የሚያደርሰን ጥቅል ሮድማፕ ነው። ትሬዲንግ ፕላን በጥናት የተደገፈ የተጻፈ ዶክመንት ሲሆን ፕሮፌሽናል ትሬደሮች በማርኬት ላይ የሚያደርጉትን እያንዳንዱ እንቅስቃሴ በዚህ ዶክመንት መነሻነት ተመስርተው ነው የሚያደርጉት። ማንኛውም ራሱን ትሬደር ነኝ ብሎ የሚጠራ ሰው በሙሉ ትሬዲንግ ፕላን ያስፈልገዋል። ትሬዲንግ ፕላን የሌለው ትሬደር ማለት መንገዱን ሆነ መዳረሻን እንደማያውቅ ተጓዥ ነው። ትሬዲንግ ልክ እንደ ቢዝነስ ነው፣ ለዚሁም በየቀኑ በቢሊዮኖች ዶላር የሚንቀሳቀሱበት ትልቅ ቢዝነስ፣ እኛም የዚህ ቢዝነስ ባለቤቶች ነን። ስለዚህ አንድ ቢዝነስ ለስኬቱ በእውቀትና በጥናት በደንብ የተዘጋጀ ቢዝነስ ፕላን እንደሚያስፈልገው ሁሉ እኛም በደንብ የተዘጋጀ ትሬዲንግ ፕላን ያስፈልገናል። ከዚህ በተጨማሪ ትሬዲንግ ፕላን ለእናንተ ብዙ ተቆጥሮ የማያልቅ ጥቅም ይሰጣችኋል። በአጠቃላይ ትሬዲንግ ፕላን ጨዋታ ቀያሪ ነው ማለት እንችላለን። ትሬዲንግ ፕላን ማውጣታችሁ ከሚሰጣችሁ ጥቅሞች መሃል በትሬዲንግ ላይ የሚኖራችሁ መንገድ ጋይድ እና ዳይሬክሽን በመስጠት ያመላከታችኋል። ሪስካችሁን በአግባቡ ማኔጅ እንድታደርጉ ያደርጋችኋል። ትሬዲንግ ፕላናችሁ በስትክክል ከተገበራችሁ ኮንሲስታንሲና ዲሲፕሊን ትሆናላችሁ። ዲሲዥን ሜኪንግ የማድረግ አቅማችሁ ይሻሻላል ባችሁን እንድታሳኩ ይረዳችኋል። በተጨማሪም የትኛውን ማርኬት ሁኔታ እንድትላመዱት ያደርጋቸዋል። ስለ ትሬዲንግ ፕላን ምንነትና ጥቅም ይህን ያለን ከነገርናችሁ አሁን ደግሞ እንዴት የራሳችሁን ሶሊድ የሆነ ትሬዲንግ ፕላን ማዘጋጀት እንደምችሉ እንይ። አሪፍ የሆነ ትሬዲንግ ፕላን ማዘጋጀት ከፈለግን በትኩረት ማየትና መመለስ ያለብን ጉዳዮች አሉ። ከእነዚህም ውስጥ የምንጠቀምበት ትሬዲንግ ስትራቴጂ፣ ሪስክ ማኔጅመንትና ጎላችን ዋናዎቹ ናቸው። አሁን ሶሊድ የተባለ ትሬዲንግ ፕላን ስታዘጋጁ በውስጡ ምን ምን ነገሮችን እንደምታካቱ እንመልከት። አንደኛ ስማችሁንና ለምን ትሬዲንግ እንደጀምራችሁ ምክንያታችሁን አስቀምጡ። ምክንያታችሁን ስታስቀምጡ ከገንዘብ የዘለለ ጠንካራ ምክንያት ቢኖራችሁ አሪፍ ነው። ደግሞ ለምን አስፈለገ የሚል ጥያቄ በውስጣችሁ ከተፈጠረ፣ ጠንካራ ምክንያት ያለው ትሬደር ምንም ቢፈጠር ምንም ተስፋ እንዳይቆርጥ እስካላሳካው ድረስ እንዳይመለስ ማድረግ ይችላል። ስለዚህ ትሬዲንግ ፕላናችሁ ሰብኮንሽንስ ማይንዳችሁ ላይ እስኪገባ ድረስ ሁሌ የሚታዩት ነገር ስለሆነ ትሬዲንግ የጀመራችሁበትን ምክንያት ማስቀመጣችሁ እንደ ትልቅ ሞቲቬሽን ይጠቅማቸዋል። ሁለተኛ ምን አይነት ስትራቴጂ እንደምትጠቀሙ እና ከዋና ከምትጠቀሙት ስትራቴጂ ውጪ እንደ ተጨማሪ ኮንፍለስ የምትጠቀሙትን ስትራቴጂ አለያም ኢንዲኬተር ካለ ጻፉ። ሶስተኛ በምትጠቀሙት ስትራቴጂ መሰረት ምትገባቸው ኢንትሪ ሴታፖች እያንዳንዱን ግሬድ አውጥላቸው። መትገቧቸውን ሴታፖች ኤፕላስ ኤ ቢ ፕላስ በማለት በጥራታቸውና በኮንፍለንሳቸው ብዛት ልክ ግሪድ ልተውጥላቸው ትችላላችሁ። ለምሳሌ አራት ኮንፍለንሶችን ጠቅሳችሁ ይህን ይሄን ያሟላ ትሬድ ለእኔ ኤፕላስ ነው ልትሉ ትችላላችሁ። አራተኛ በየትኛው ሰዓትና ሴሽን ነው ትሬድ የምታደርጉት ብሎም እስካል ዴይ ትሬድ ነው ወይስ ስዊንግ ትሬድ የምታደርጉት የሚለውን አስቀምጡ። አምስተኛ ምን አይነት ፔር ነው ትሬድ የምታደርጉት የሚለውን አስቀምጡ። እንደ ጀማሪ ከ3 ፔር ባት አስበልጡ። መልካም ነው። ስድስተኛ በየትኛው ታይም ፍሬም ላይ ነው አናሊሲስ የምትሰሩት፣ በየትኛውስ ታይም ፍሬም ላይ ነው ኢንትሪ የምትገቡት የሚለውን ነገር ጽፋችሁ አስቀምጡ። ሰባተኛ ትሬድ ልታደርጉበት ያሰባችሁት መነሻ አካውንት ገንዘብ ስንት ነው? ብሎም ይህንን አካውንት እንዴት ነው በእያንዳንዱ የትሬዲንግ ቀን፣ በእያንዳንዱ በምትገቡት ኢንትሪ ከፋፍላችሁ ሪስክ የምታደርጉት የሚለውን አንድ ኢንትሪ ስገባ ይህን ያህል ሪስክ አደርጋለሁ እስከሚለው ጽፋችሁ አስቀምጡ። ስምንተኛ ትሬድ ከገባችሁ በኋላ የገባችሁትን ትሬድ ምን ቢፈጠር ነው ልዘጉት የምትችሉት የሚለውን አስቀምጡ። ይህ ማለት ያልተጠበቀ ዜና ወይም ክስተት ሲኖር አልያም ማርኬቱ ለረጅም ጊዜ ኮንሶልዴት ሲያደርግ ወይም ቲፒሊንካ ትንሽ ፒፕ ሲቀረው የሪቨርሳል ምልክት ሲያሳይ፣ እነዚህ ነገሮችና ሌሎችም ለዚህ ምሳሌ ይሆናሉ። ዘጠነኛ እያንዳንዱን የምትገቡትን ትሬድ ምን ላይ ነው ጆርናል የምታደርጉት? ኖሽን ላይ ነው ወይስ ኖትቡክ፣ አሊያም ሌላ የምታስቀምጡበት መንገድ ካላችሁ ጽፋችሁ አስቀምጡ። አስረኛ ሌላው ወሳኝ ነገር በቀን፣ በሳምንት፣ በወር ብሎም በዓመት ውስጥ ስንት ፐርሰንት ፕሮፊት ነው ታርጌት የምታደርጉት? አካውንታችሁንስ ምን ያህል ማድረስ ትፈልጋላችሁ? የሚለውን ነገር አስቀምጡ። አስታውሱ፣ ሪያሊስቲክ የሆነ ሊደረግ የሚችል ፐርሰንት አስቀምጡ። ፐርሰንቱን አታጋኑት። 11ኛ ትሬዲንግ ከመግዛትና ከመሸጥ በላይ ላይፍ ስታይል የሆነ ደስ የሚል ስራ ነው። በትሬዲንግ ስኬትን ከፈለግን በሌላ ላይፋችን መስተካከልና ዲሲፕሊን መሆን አለብን። ስለዚህ ከትሬዲንግ ውጪ ይህን ሁሉ ያስቀመጥናቸውን ፕላን እንዲሳካ ሀይ ፕራዮሪቲ የሆኑ አክሽኖች፣ ሀቢቶች፣ ሩቲኖች ያስፈልጉናል። ስለዚህ ጸሎት ሊሆን ይችላል አለያም ሜዲቴሽን፣ ስፖርት መስራት፣ ጠቃሚ ቪዲዮችን ማየት፣ መጽሐፎች ማንበብን ጨምሮ ሌሎች ልታደርጓቸውን የምትፈልጉትን ልምዶች ጽፋችሁ አስቀምጡም፣ አስታውሱ ከነዚህ 11 ነገሮች ውጪ ለእናንተ እንዲሆን ያደርጋችሁ የምትጨምሩትን ጨምራችሁ የምትቀንሱትን ቀንሳችሁ ማስተካከል ትችላላችሁ። ግን ዋናው ቁም ነገር ትሬዲንግ ፕላን ማውጣት አይደለም፣ በውጡት ትሬዲንግ ፕላን መሰረት ዲሲፕሊን እና ኮንሲስተንሲ ሆኖ ትሬድ ማድረግ ነው። ቀጣይ ስለምን ማወቅ ትፈልጋላችሁ? ስለምን ቪዲዮ እንስራላችሁ? ኮመንት ላይ ጻፉልን። ብዙ ላይክ ያገኘውን መርጠን እንሰራለን። በመጨረሻም ትሬዳችሁን ፕላን አድርጉ። ፕላናችሁንም ደግሞ ትሬድ አድርጉ። ለእንደዚህ አይነት ጠቃሚ ቪዲዮዎች የፕላስ ምልክቱን ስትጫኑ አዳዲስ ቪዲዮዎቻችን በትኩሱ ይደርሳችኋል። ፒስ